ድራ ገባን እኩ ቀስ ብለው ይመጡ። ሊገነጠሉ ነው ኦሮሞ ሊገነጠል ነው ወዴት? አባ ትግሬ ሊገነጠል ነው ኤርትራን ይዞ ከኤርትራ ጋር ሙልጭ ጨርገው ድብድብ ጭራሽ ኤርትራ ገብታ የትግራይ አመድ ልንገነጠል ነው። ሰላሳ ስምንት አንቀጽ ሊሰራ ነው አንቀጽ አባ ይጥፋየት ነው የሚሰራው ኢትዮጵያ ዶሮ መሰለ የምትገነጠለው ይዛችሁ የምዞሩ አሁንማ ይህ ምስኪኑም አማራ ደግሞ አስለምደውት አንድ አራት አማራ ካርታ ይዞ ሲዞር አላየሁትም። ደግሞ እኮ የያዙት ካርታ የሶስቱን የምታጣብቋቸው ከኢትዮጵያ አልፈው ሊያጣሉን ጅቡቲን ይሁን ያስገቡት ወይ ሁሉንም አንድ ላይ ያስገብተው ይሆን? ካርታው እኮ አይመጣም። የሶስቱን ቁጭ አድርጌ ሳየው አንድ ቀን ጅቡቲን ሊያጣሉን እንትን የመንን አረዚ ደርሰዋል። ለእንደ ሊደርሱ ምን ቀራቸው? ሶስቱ የያዙትን ካርታ እስቲ ያገጣጥሙት። አገር አለምን ቆሰርተው ቁጭ በፉክክር የሶስታችሁንም ካርታ ቢንክተት የሚሰማ የለም እዛ ካርታ አለኝ ካርታ አለኝ ካርታ ማእስ፣ ማናችሁ ሶስት ብሔሮች ካርታ የምትስሉት የምትጣሉት የምትጋቡት ምን የምትሉት እናተ? እኛ በእናንተ ለቅሶ ግራ ገባን እኮ የምትገዙት እናንተ ምትጣሉት እናንተ፣ እኛ ሰማንያ ሶስት ብሔር ወዴት እንድረስ? ጃንሆይ የገዙ አማራ ናቸው። ለቀቁ። መንግስቱ ኃይለማርያም በትራስ አፍነው ነው የገደላቸው ይባላል። ጎዲኖስ ገባ መንግስቱ መንግስቱ ኢትዮጵያዊነትን የሰበከው ግን አልቻለበትም። ከትግሬ ጋር ከመቼው ተጣላ። ይህ መንግስቱ ኃይለማርያም አንድ ህዝብ አንድ ጥይት ሲቀር እንዋጋለን አለ። እሱ ሲጠየቅ በአባቱ ኦሮሞ ሲወርድን የሰማ ነው በእናቱ የሾ አማራ ተባለ። አንድ ህዝብ አንድ ጥይት እስኪቀር እንዋጋለን። ጌስዋት ዝምቧቤ ላጥ ብሎ እኛ መንግስቱ ኃይለማርያም አለልን ብለን ኮልፌ እንትን የኮልፌ ህዝብ ምን ያደርጋል? ምስኪን መንግስቱ ኃይለማርያም እንዋጋለን ብሏል ብሎ ምሽግ ቆፍሮ ይጠብቃል። መንጌል አጥ ብላ ዝምባብዌ ጥላን ጥላል። መጣ መንግስቱ ኃይለማርያም ሲያወራ በቃ ቲፒካሊ ምርጥ አገኘናለን። ኤርትራን ቆርሶ ለጥፎ ኤርትራን እንካበለው ሲል እንዴ የተማረ ነው እንግዲህ አስቸግረው ነው እውነት ይሻላል ብለን ሰጥ ሰላማዊ ሰልፍ እኳ ልውጣ ኤርትራኖች እንዲያውጡ ብሎ ወፍ የለም የተነፈሰ ኤርትራኖች ደምን ባል ለይም ሲሉ ቂም ይዘው ቁጭ አባሯቸው። ከዛስ በብሔር መታወቂያ ኦሮማ እነ ፋዘር አንወስድም ኢትዮጵያዊ እየታሰሩ በየቀበሌ እኔ ኢትዮጵያዊ ነኝ ብሄር የለኝም የሚል ማሰምቷቸው ብሔር የለኝም ካልክ አማራ ይሰጥሃል። ዳሲት ብሔር ለዩን። ካርታችን በብሔር ተደረገ፣ የመኪናው ታርጋ በብሔር አረጉት። ኤቭሪቲንግ ብሔርና ብሔር። ከዛ የተነሳ ጠቅላላ ሰው ብሔርተኛ እየሆነ መጣ። ምንም አያውቀው ህዝብ ብሔር የሚጠየቀው ነፍሱን ይማረው መለስ ዜናዊ ነው በብሔር መታወቂያና ካርታ አድሎ ጉድ የሰራ። ሁሉም መንግስት ሲገዛ እንደ ጥሩነቱ መጥፎነቱ ያደረጋቸው የእያንዳንዱ አገዛዝ ከጃንሆይ ጀምረው ጃንሆይ ድርግፍ አድርገው ጥለውን ከንግስቲቷ ጋር እዚህ ሲሞዳ ሞዱ የለንደን ንግስት ጠብሰው እኛን ለሰባት ዓመት ትተውን ጌሷት ይህ እዚህ የጃንሆይ ቤት የጃንሆይ እንዴት እዚህ ቤት ኖራቸው? ለካ ጥለውን መተው ነው። ታሪክን ይለጋላ ግን ጃንሆይ ለካ ጥለውን እዚህ ከንግሥቲቷ ጋር ሲሞዳ ሞዱ ነበር ጥለውን አገሪቷን እንዳለ ትተውት ማለት ነው። ይቻላል ታሪኩ ተዛብቶ ይሆን ሰምቻለሁ። ከንግስቲቷ ጋር ወይ አልወለዱና እኛ እንግሊዝ አይሆነ ይሄ ሁሉ ኢትዮጵያዊ በሊቢያ እየመቶ ባላለቀሰ እንዳለለን እንደመተን ጭቡ ብለን እንዳንኖር። አንድ ልጅ ቢወሉ እኮ ሁላችንም የሆነ ነገር ውስጥ እንገባለን። እኛም እንግሊዝ ደረታችን ነፍተን የጃንሆይ ልጅ ልጅ እያልን እንኖር ነበር። ጃንሆይ ሲገዙ የደጉ ዘመን ጥለውን ሄደው ማለት ነው። ጃኖ የራሳቸው እዚህ ሀገር ታሪክ ስንሰማ፣ አሁን ደግሞ መለስ ዜናዊ እንግዲህ ባልታሰበ እንትን ምን እንዳደረጉት ቅዱስ ሚካኤል ይወቀው። ጠላታችን ድንግጥ እስከምንል ሞተ ጌስዋቴ ደቡቡ መጣ በቃ ደቡብ እስከዛሬ ገዝቶ አቅም ተገላገልን ዘረኝነት ጠፋ ስንል ወጥቶ ትግራይ ብትሄዱ በሰፌድ ወርቅ አበጥራችሁ ታገኛላችሁ ሲለን፣ እንዲሄ እንዴት የወርቅ ማሳ ተጀመረ እንዴ ትግራይ ብለን ሁሉም ሰፌድ ለመግዛት ነፈዝ እየወጣ የተማረ ነው ቢባል እየወጣ እነሱ ያሉትን ጠላታችሁ ዘባርቅ ዘባርቆ ዘባርቆ ቢያየው ወፍ የለም። ደቡብ ብልጥ ነው። ክች ካለም እንደሚደርስበት ስለሚያውቅ እንኩ ድሮም ጉራጌ እና ደቡብ ለእንትና አንሆንም ላሽ ብሎ ወጣ። ወጥቶ ኢየሱስ ያድናል፣ እግሬን ያዘኝ መንፈስ ቅዱስ፣ ወገቡን ቢይዘው ጥሩ እግሬ ላይ ነው ይላል አሉ። አንድ ቀን ቪዲዮውን አይቼ እግሬን ያዘኝ፣ ለካ እግሩን ይዞት ነው ኢየሱስ መንጥቆ ወጣው። መንፈስ ቅዱስ ያዘኝ እግሬን ይላለን፣ ግርም ብሎኝ፣ ለካ ፓስተሩ ነው የሚገዛን። ወጣች ሹን ልክ ብላ ማመጣ ማመጣ

ትግራይ፣ ተያዘ፣ ተጨበጠ፣ ወረደ፣ ያዘው፣ በለው በለው፣ አጋጋሉ ቁጭ ብለን እኛ ያዘው እንደነገሩ በለው በለው በለው አለን። ጌስዋት እንደዛ አፈርግጠን ያዝናቸው ያለውን ስብሐት ነጋ ተፈቱ። እንዴት? ያ ሁሉ የሞቱትም እኮ አሉ። አልፈልግም። እኔም ጀመርኩ ድጋሚ ከፋኑ ጋር። እኔ ፋኑ ነኝ፣ ቤልጅየም ታልቀረኝ ምን አልቀረኝ፣ ተነስቼ ፋኖ ነኝ ፋኖ ነኝ ብዬ ቅንቅና አልኩ። ሚዲያ ላይ ያለ ወጠጤ ከትግላችን ውጪ ከትግላችን ውጪ አንቺ ጉራጌ ልትነግጅብን፣ ምንድን ነው የምነግደው? እንድናመናግደው፣ እረ፣ ተውኝ፣ ተፋቱን ልውጣ። ወጣው ወጣው። ከዛስ ወጥቼ ትግል የለም ማለት ያጠፋው የለንደን ሴጣን አሳስቶኝ እንጂ እንደ አብይ አህመድ የሚመቸኝ የለም። ዘናጭ፣ የምታምር አገሪቷን መብራት መብራት ሲያደረጉት እኔ ድለም አሉ። እውነት ነው። አገሬ ገቡ የሮማን ባንዳ፣ የብልጽግና ደጋፊ ባንዳ እና አንተ ባንዳ፣ ባንዳ አንተ ነህ። ውጭ ከትግል ካልከኝ ከማጋባ ልታገል ወጣሁልህ። አብይ አህመድ ይሙት ነው የምልህ። ከዚህ በኋላ አብይ አህመድ ይደውልልኛል፣ ጓደኛ ነው ይደውልልኛል። ብልህ ራሱ መብት መሆኑ እንድነግርህ ነው በዚህን የተናደዳችሁት የአዲስ አበባ ልጆች ፈንዱና ሙቱ ስታገል ከትግል ውጭ ካልኩ በግድ ትግል አለ እንዴ ብልጽግና ነኝ ምን ታመጣለ ብልጽግና ነኝ አዳነች ትሙት ብልጽግና ነኝ በቃ ይሄ በጀርባ ምናምን የለም አይደል ብልጽግና ነኝ እኔ እድሜዋ ሄደ ሰባ ዓመት የደረሰች መካከለኛ እድሜያ እናት አለችኝ ድፍት እና የአዲስ አባ ልጅ እዚህ ሲገዳደል የአዲስ አባ ልጅ ተገዳደለ ስላልኩ እኔ መረረ ከመረረ እዛ ግባ፣ ዋልድባ ገዳም ግባ፣ ለነፍስ ወይ ደግሞ ብንሄድ ይሻላል ብለ ሙት። ግም ለግም አብርሃዝ ግም እኔ ጋር እንዳደርስ ፖለቲካ ትተናል ስንል በምክንያት ነው። ቁራሌውና ከኔ ላይ ከአናቴ ላይ ውረድ። ጋንዴ ምሽት የእንግሊዝ ውዳ አናቴ ላይ ከወጣ በእንግሊዘኛ ለጥጠሃለሁ፣ እምቢ ካልክ